በቴክስትም ነገር ያለው ደውዬም ነገር ያለው ብቻህና አይደለም ያልኩህ እኮ ስሚኝ አንተ ነህ እዚህ ጋር አይደለም እንደው እንትምት ነው አይደለም እኔ ድንገት ስመጣ ደውልልኝ ከዛም በኋላ ከመጣ ነው ይቀር ብዬ ምንድነው እኮ ሲጀመር እኔ ማወቅ የፈለግኩትን ነገር የደው ስደውልልሽ ምን ስልልሽ አላነሳሽም ስልክ መናገር የፈለግሽው ነገር አለ ትላንትም ናፍቆት እንደዛ አስደበረናት ነው ሄደችው ቀባሻ ስለዚህ ምንድነው ሀሳቡ ይቅርታ ማለት ምን ባለብኝ መንገድ ይቅርታ ብያታለሁ ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራን ቻ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋ ሁሉ ሰላም ሁሉ መልካም፣ እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ፣ ቪዲዮን ስጀምሩ እንደተለመደው ላይክ፣ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫት ቤተሰብ ተሆኑ ዘንድ በአክብሮት እየጋበሱ እንደተለመደው ሀሳብ አሴታችሁን በኮሜንት እንድሰጡኝ እያልኩኝ ትናንትና ማታም ከሰሞኑ እንግዲህ ሀይሚና ብሩኬ ቤት የሚለቀቁን ቪዲዮ አይታችኋል። በጣም ማለት ብዙ ጥሩ የሚባሉ ኮሜንቶች ትጻፋችኋላችሁ፣ እንዲሁም ደግሞ ምክንያትና ሰበብ እየፈለጋችሁ የሀይሚና የብሩኬን መለያየቱ የምትፈልጉ ሰዎች እንዳላችሁም ታዝቢያለሁ። በቲክቶክም በዩትዩብም ዞር ዞር ለማለት ሞክሬያለሁና እነሱ ለጊዜው ያለ መግባባት ቢፈጠርም እንኳን እንደማይለያዩ እኔም እናንተ በደንብ እናውቃለን። ስለዚህ ሰዎች ብዙ ጊዜ ከቻልን ማስታረቅ ካልቻልን ደግሞ በዝምታ ነገሮችን ማየት ጥሩ ጥሩ ገንቢ ኮሜንቶችን መጻፉ ለሕሊናችን እራሱ ሰላም ይሰጠናል። የእውነት ለመናገር ነው ሰባ ፈልጋችሁ በእዛን ቤት ስድብ፣ እዛን ቤት ስድብ የሆነ በቃ የምትፈልጉ ሰዎች አላችሁ። ያ ደግሞ ትክክልና ተገቢ አይደለም። እኔ የራሴን ሀሳብ ነው የምንሰጠው፣ ስለሌላው አይመለከተኝም። ምንም ነገር ሊፈጠር ይችላል። ሰው አይደለም ሰው ከሰው ቀርቶ እግር ከግር ይጋጫል አይደል? እንደ ቤተሰብ ግን ደግሞ እነሱ ሲጣሉ እናንተ ሰበብ ፈልጋችሁ የሆነ ነገር ሰበብ አስባብ እያደረጋችሁ እነሱ የበለጠ የሚለያዩበት የሚራራቁበትን መንገድ የምትፈልጉ ሰዎች በራሳችሁ ማፈር አለባችሁ። እውነቱ ስነግራችሁ ማለት ነው። ምክንያቱም እነሱ እንደሆነ መቼም አይለያዩም። ከዚህ በፊትም አይታችኋል። በጣም ብዙ ተፋልሳችሁ ተፋልጣችሁ ቲክቶክ ስትዘቃዘቁ ዩቲዩብ ስትዘቃዘቁ ስትፈላለጡ ብዙ ስትሉ ነበረ እና እነሱ ግን ጥግ ድረስ በቀ ተጣልተው ተጣልተው እንኳን እንዳልተለያዩ አሳይተዋችኋል። አንድና አንድ እነሱ ልጆቹ አላማቸው ስራና ስራ ነው፣ መለወጥ ነው። በቃ በጣም በተለይ ሀይሚ በቃ እንዴት ብዬ እንደምነግራቸው አላውቅም። እኔ ለሴት ልጅ ነገርኳቸው። ሴት ልጅ ቆፍጣና ኮስታራ ራሷንም ሰውንም በቃ እንዴት ነው አክብራ ራሷን የተሻለ ቦታ ሰዎችንም ራሷን የምታደርስ ሊሳይ፣ በጣም ነው የምደሰተው። ሀይሚ ደግሞ ከነዛ መካከል አንዷ ናት። እውነቱን ስነግራችሁ ማለት ነው በቃ እኔ ስህተት ካየሁኝ ታቁኝ ያላችሁ፣ የሆነ ስህተት ተሰርቷል እላለሁኝ፣ ስለምወደው ሰውን ሁልጊዜ ሂድበት ሂድበት አልልም። አገባችሁ ምናልባት፣ ሰው ግን አንቺ ምን አገባሽ ና የሚል ሰው ሊኖር ይችላል። በዛው ልክ ደግሞ ነገሮችን ተረድቷችሁ እናንተን አስቦ ትክክል ነው ይሄን ይሄ ነገር ማስተካከል አለባት የሚል ሰው ይኖራል። እና በትናንትናው ቪዲዮ እያየሁ ነበረ ና ብዙ ኮሜንቶች ለማየትም ሞክሬያለሁኝ ጥፋት አጥፍታለች ያለ ሰው አለ፣ አላጠፋችም ያለ ሰው አለ። ምናልባት የሀይሚ መሄዷ ጥፋት ላይሆን ይችላል፣ ግን መሄዷ ሳይሆን የሀይሚ ጥፋት የሚሆነው ማለት እሷም ለሱ በማሰብ ነው እሱም ለእሷ በማሰብ ነው ይሄን ነገር እያደረጉ ያሉት። በነገራችን ላይ ምንም ነገር ቢፈጠር ሀይሚ ውስጥ ያለውን ነገር የምታውቁት ነገር የለም፣ የብሩኬን ክፉ ባለማሰብ ነው። ሁለቱም ጋር ወጣትነት አለ። ነገሮችን በቃ እንዴት ልበላችሁ፣ አልሸነፍ ባይነት ሁለቱም ጋር አለ። ያዩትን ነገር አንዳቸው ለአንዳቸው ምንም ቢዋደዱም እንኳን መሸነፍ አይፈልጉም ለዛ ነው ፀቦች እየሰፉ እየከረሩ ምና ምናምን ይሄዱና በቃ እስከ መለየት ደረጃ የኔ ብስማ እስከ መለየት አልኩኝ። ነገሮች እስከ ማክረር ደረጃ የሚያደርሰው ይሄ ብዙዎች ችግር ነው፣ የእነ ሀይሚና ብሩኬ ችግር ብቻ አይደለም። ብዙዎች በጣም ወጣትነት ላይ እድሜ ላይ ስትሆኑ የመደማመጥ እንትናችሁ የጠበበ ሊሆን ይችላል፣ ግን በተሰውም ልክ ደግሞ የሳትደማመጡ እራሱ ትዋደዳላችሁ። ይህ ምንም ማድረግ አይቻልም። እና እናንተም ደግሞ በተሻላችሁ መጠን እውነትን እውነት ሐሰትን ሐሰት በማለት ለማስማማት መሞከር ነው እንጂ አንቺ ድሮ ማንተ ድሮም እያላችሁ ብትጠቋቋሙ እናንተ ናችሁ መጨረሻ ላይ የዳር የምትቀሩት፣ ማለት ነው። እና አስቡበት፣ እነሱ ተጣልተው ስለማይቀሩ ማለት ነው። ሁለቱም ለኔ ጀግኖች ናቸው። ሁለቱም ለእኔ ስራ ሰዎች ናቸው። ሁለቱም ለእኔ ወጣቶች፣ ጎበዞች ከዩቱብ ላይ የማደንቃቸው ልጆች ናቸው። ሰው ጎደሎ የለውም አለው። ማንኛውም ሰው ጎደሎ ነገር አለው። እንዲህ የጎላ የጠበበ ልዩነት ያለው ይሁን እንጂ ማለት ነው። በተረፈ ሀይሚና ብሩኬ አላማቸው ስራና ስራ ላይ ብቻ መሆኑን እንድታቁ ፈልጋለሁ። ከወዲሁ እኔ ነጥዬ ለማንም አላሽቃበጥም። እንኳን በሚዋደዱ ሰዎች መካከል ቀርቶ እንዲሁም የማይወዱ ሰዎች እንኳን ቢሆን ነጥሎ ማሽቃበጡ ተገቢ አይደለም። ስህተት ነው ብሎ ኮሜንት መጻፉ አይደለም ክፋቱ፣ ግን በጣም በዚህ ያለ ልክ የምትሰደቡ ሰዎች ይቻሉ በምን ሰበብ እንስደባት ምናምን አይነት ልጅቷን ካልሆነ በስተቀር ስራ ነው አላሙ። አያችሁት እንዴት እንደሚንቀሳቀስ ቻናሉ እራሱ። እናንተ ጸብ ነው የምትወዱ። ሲጀመር አብዛኞቻችሁ ጥሩ ፍቅር የማይወድላችሁ ስለሆናችሁ፣ አሁን 300 ሺህ ሊገባ ነው ብሩኬ ማለት ነው። ዛሬ ቪዲዮ ሲለቀቅ 300 ሺህ ይገባል። በቃ አለሟ፣ እሷ ይሄ ነው ተሰድባ ምንም ብላ እራሷንም እሱን መለወጥ ነው የምትፈልገው። ከባችሁ ለነገሮች ቀስ ብላ ቆም እላ ታስባለች። እና ውድ ቤተሰቦች ላይ ላይክ ሰብስክራይብ አድርጉ። ቀጣይና ሁለተኛ ደግሞ ሀይሚ ብሩኬና ማነው? ጆን እና መቅዲ ናቸው። መቅዲ የጅንቡ ሹሹዋን እንግዲህ ታቋታላችሁ ብዬ አስባለሁኝ። ከጠፋች ከስድስት ወራት በኋላ በቪዲዮ መታልናለች ማለት ነው። አንዳንድ ጊዜ ዩቲውብ ላይ ሰዎች ይጠፋሉ ድንገት፣ ምክንያታቸውን ብናውቅም ባናውቅም፣ ሲመለሱ ደግሞ የምትወዱት ሰው ሲሆን በጣም የምትወዱት ሆነ የምጠሉት እኔ ሰው እንዲጠፋ አልፈልግም፣ በነገራችን ላይ ምንም ቢያደርጉኝ ማለት ነው እና መቅዲ ደግሞ ከዚህ ከዩቲ ላቸው በጣም ማቃት እኔ የምወዳት ቡሽቡሽ ያለች አለባበሷ ደስ የሚል በጣም ቀሚስ እንደውም በአሁኑ ቪዲዮ ሱሪ ያብስታለች። በፊት በጣም ቀሚስ እንደምትለብሰው ልብሶቿን በጣም ማወድላት አለባበሷ ጭምር ነው ማለት ነው እና ከጆን ጋ እንግዲህ ሲገናኙ በሚያሳዝን ሁኔታ የተገናኙት በጭቅጭቅ ና በጸብ ነው። ይሄ ነጭ ቲሸርት እንደምታዩት ማች ሰዎች ገዝተው ሰተዋቸው ለብስ አለው አለብስም በሚል መቅዲ በጣም ተናዳ አለብስም ብላ ትታው ነበረ ማለት ነውና፣ ለምን ይሄ ይሆናል በሚል ብዙ መነገር ነገር አለ። ስምንት ወር ቃል አይደለም፣ በህይወቴ ላይ ብዙ ለውጦች አሉ። ስለዚህ ነገ እንገናኝ ብለው ከትናንት ወዲያ ቀጥረው ነበረ። ጆን ደግሞ ትናንትና ሲመጣ ትልቅ ስህተት ሰራ። በቴክስትም ሲጻጻፉ ቀጠሮም ሲቀጣጠሩ የተቀጣጠሩት ብቻውን እንዲመጣ ነበረ በሚገርም ሁኔታ ጆንም ድንገት ሲደውልልኝ ጓደኛዬን አገኘሁት እና ይዤው መጣሁ በሚል እንግዲህ የመቅዲ ፊት በጣም ተቀያይሮ፣ እኔ የቀጠርኩ ብቻ ነው እንዴት ከሰው ጋር ትመጣ? ለመነጋገር ካለብን ከአንተና ከቤተሰቦቻችን ጋር ነው ብያ አልነበረም ወይ ብላ በጣም ጓ ብላ መጨረሻ ላይ እንግዲህ ትታው ሄዳለች። ያው መቅዲዬ ጥሩና የዋህ ልጅ ናት። ከጆን ጋር አይለያዩ በጣም ከበፊት ጀምሮ ጓደኛሞች ናቸው። በዩቱ ባር ለምነሱ የሚተዋወቁት እና ይገናኛሉ ግን ደግሞ ማንኛውም ሰው ቢሆን ቀጠሮ ብቻውን ከተቀጠረ መገኘት ያለበት ብቻውን ነው። ይሄንን እደግፋለሁ እኔ። ስለዚህ ጆን አጥፍትሃል፣ ይቅርታ ጠይቃትና በድጋሚ ተገናኝታችሁ ችግሩን ለመፍታት ሞክሩ ማለት ነው። እና በንግራችን ላይ ብዙ ጊዜ ታቃላችሁ። ማች የሚለብሱት ካፕሎች ናቸው። ጆን ደግሞ አሁን ላይ ያለውን ህይወት ከማን ነው ከሰላም ጋር ነው። ታውቃላችሁ እና ይመስለኛል መቅዴ የራሷ ህይወት ኖሯት ምናምን ምናምን ሳይሆን ከሰላም ጋር ያለው ነገር እንዲበላሽበት ስለማትፈልግ ይመስለኛል። ምክንያቱም ከዚህ በፊት ካስታወሳችሁ በመሀል ብትገባ ከሰላም መሀል መጣሽ ምናም በጣም ብዙ አላቸዋት እ መቅዴን እኮ ከዛ በፊት ነው የምናውቃት። ከሰላም በፊት ነው መቅዴን የማውቃት ከጆን ጋር ማለት ነው። ስለዚህ የሚመጡ ነገሮች እንኳን ሲኖሩ መቅዴ በቃ እኔ መቅዲን አትዝም ትለኝ። ሰላምም ቆንጆ እየጥሩ ልጅ ናት፣ ግን መቅዲን ነው ማስቀድመው እኔ ማለት ነው። እና ውድ ቤተሰቦች ለማንኛውም ዛሬ ተስማምተው እንግዲህ እንደሚመጡ ተስፋ እናደርጋለን። ቪዲዮን ላይክ፣ ሽር፣ ሰብስክራይብ አድርጉ። ከታየ በነጆንም ማየት መስራት ጀምራለሁ። የጆን የመቅዲ ቤተሰቦች ገባ ገባ በሉ ማለት ነው። ወዳችኋለሁ። መልካም ጊዜ። ቻውቻው